የማክሮ ኢኮኖሚን ማሻሻያ ተከትሎ በኢትዮጵያ የፋይናንስ ስርዓት ውስጥ ከዚህ በፊት ያልነበሩ የግል የውጭ ምንዛሬ ቢሮዎች እንዲከፈቱ አስችሏል። ይህ እርምጃ የውጭ ምንዛሬ አገልግሎት ተደራሽነትን ለማስፋት ብሎ የውጭ ምንዛሬ ግኝት ለማዳበር አስቻይ ሁኔታዎች እንዲኖሩ አቅም የፈጠረ ነው። ኢትዮጵያ በግል ፈቃድ ከተሰጣቸው የውጭ ምንዛሬ ቢሮዎች አንዱ የሆነው ኢትዮፎሬክስ ባለፉት ስምንት ወራት ውስጥ ከ800 ሚሊዮን ብር በላይ የሀገር ውስጥ ገንዘብ ልውውጥና ከ6 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ማስተናገዱን ይገልጻል። ብዙ ለውጦች እያየን ነው። በተለይ ከውጭ ምንዛሬ አቅርቦት ጋር ሀገሪቷም የውጭ ምንዛሬ ግኝት እያደገ ነው። ለነጋዴዎች ወይም አገልግሎቱን ለሚፈልጉ ዜጎችም የምታቀርበው በበቂ ሁኔታ እያገኘች ነው። እኛም የበኩላችንን ድርሻ እየተወጣ ነው። ከመስከረም 27 ጀምሮ ስራ ላይ ነን። በዚህ ሰባት ወር ተኩል ወር ስምንት ወር ጊዜ ውስጥ ከስድስት ሚሊዮን ዶላር በላይ ግብይት አከናውነናል። ብራንች ደርሰናል። ያለው ነገር በጣም ጥሩ ነው፣ አበረታች ነው። ከቀን ወደ ቀን ለውጥ አለው። የግል የውጭ ምንዛሬ ቢሮዎች ሚናቸው ከዚህም ከፍ እንዲል ሲጠበቅ ከውጭ የሚላኩ ገንዘቦችን ወደ ኢኮኖሚ ውስጥ እንዲገባ ማድረግ ውስጥ የሀገር ውስጥ ምርት ሽፋን መጠን እንዲያድግ ማስቻልን ነው። በውጭ ሀገር የሚገኙ ዜጎች በኢትዮጵያ የተተገበረውም የኢኮኖሚ ሪፎርም ገንዘባቸውን በቀጥታ በገኝ መልኩ ባንክን ጨምሮ በግል የምንዛሬ ቢሮዎች በኩል አገልግሎቶችን እንዲያገኙም ምቹ ሁኔታ ፈጥሯል። ይህም በኢትዮጵያ ኢኮኖሚ ውስጥ አዎንታዊ አስተዋጽኦም እንዲያበረክት እድል ሰጥቷል። ከሀገር ውጭ የሚኖሩ ሰዎች ወርገኖቻቸውን እዚህ ለመርዳት ወይም ሰው ሀገር ሰርተው ያገኙትን ገንዘብ ሀገራቸው ለኢንቨስት ለማድረግ የሚልኩበት ስርዓት ነው። በፊት በነበረው ጥብቅ የሆነ የፋይናንስ ስርዓት መሰረት ያንን መላክ የማይችሉበት ሁኔታ ተፈጥሮ ነበር። የመቶ ፐርሰንት ጋፕ ነበረው ከፓራራል ማርኬት ወይም በተለምዶ ጥቁር ገበያ ከሚባለው። አሁን ግን ከለውጡ ወደዚህ ባንኮችም ወደ መደበኛ ወይም ሰው ወደሚፈልገው ወይም ኢኮኖሚው ወደሚፈልገው ሬት በመምጣታቸው ኦልሞስት የመጨመሩ አንዱ እንትን ነው። በእኛም ሴክተር ሰዎች ከውጭ መላክ ይፈልጋሉ፣ ይዘውም ይመጣሉ። ሬሚታንስ ዋየርም ነው፣ በእጅም ተይዞ ነው የሚመጣው፣ በሰውም ይላካል። ዞሮ ዞሮ ወደ ሀገር ውስጥ የሚገባው የውጭ ምንዛሬ ነው። ኢትዮጵያ በአፍሪካ ከፍተኛ ሬሚታንስ ከሚቀበሉ ሀገራት መካከል ስትሆን በሚሊዮን ከሚቆጠሩ ዜጎቿ በአመት በአማካይ አራት ቢሊዮን ዶላር ወደ ኢትዮጵያ ይላካል። ይሁንና በውጭ ካሏት ዜጎች ብዛት አንጻር ሲታይ አሁንም እያገኘቻለችው ገቢ በቂ እንዳልሆነ የሚነሳ ነው። አፍሪካ ውስጥ ትልቁ ሬሚታንስ የምታገኝ አገር ግብፅ ነች፣ ወደ 23 24 ቢሊዮን። ከዛ ቀጥሎ ናይጄሪያ ነው፣ 20 ቢሊዮን ነው። የእኛ ያ የሆነው በጣም በጣም ዝቅተኛ ነበረ ከዚህ በፊትም ምክንያቱም አንደኛ ሬሚታንስ ለመላክ ከውጭ በጣም ኤክስፔንሲቭ ነበረ። አንድ ሺህ ዶላር ለመላክ ምናልባት መቶ ዶላር መክፈል ነበረብን። አሁን በአምስትና በአስር ዶላር ትልቀዋል። ያ ቴክኖሎጂን በመጠቀም ይሄ ራሱ ከፍተኛ ለውጥ አመጣል። አንደኛው ግን ትልቅ ለውጥ ያመጣው ሬቱ ኦፊሻሉ እና ብላክ ማርኬቱ በጣም ናሮ በመሆኑ ሰው በኮንፊደንስ ትንሽ ብርብርትሆን ያለችው በኦፊሻል ሬት መላክ ጀምሯል በብዛት። ግን አሁንም ስራ ያስፈልገዋል ኢትዮጵያ በእኔ ግምት 15-20 ቢሊዮን ዶላር በአመት በቀላሉ ማስገባት እንችላለን። ከዲያስፖራ 3.5 ሚሊዮን 3.5 ሚሊዮን ኢትዮጵያውያን ውጭ አሉ። በእርግጥ ይህ የገንዘብ ምንጭ ባለፉት አመታት የለውጥ መንገድ ላይ ይገኛል። ይህ የማክሮ ኢኮኖሚ ማሻሻያ ውጤት ተደርጎም የሚወሰድ ነው። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሀገራቸው ኢትዮጵያ ላሉ ወገኖቻቸው የሚልኩት ገንዘብ ወይም ሬሚታንስ የሚባለው ባለፈው በሐምሌ ወር ጀምሮ የኢትዮጵያ ብሔራዊ ባንክ ያደረገው ማሻሻያ ተከትሎ ከፍተኛ የሆነ ለውጥ አሳይቷል። ያለፈው አመት ሙሉ አመቱ በሬሚታንስ በውጭ ምንዛሬ ወደ ሀገራችን የገባው 4.4 ቢሊዮን የአሜሪካን ዶላር ሲሆን የዚህ አመት የዘጠኝ ወሩ 5.1 ቢሊዮን ዶላር ሄደዋል። በሌሎች ዘርፎች ላይ በኤክስፖርት ላይ በወርቅ በቡና እንደምናየው አይነት ከፍተኛ መርታ የለውም። ነገር ግን አሁንም ጭማሪው አበረታች ነው። በዲጂታል አማራጭ የሚደረጉ የገንዘብ ዝውውሮች ክፍያውን በግማሽ ሊቀንሱ ቢችሉም የሚዘዋወረው ገንዘብ ውስጥ በዚህ መልኩ እየተላክ ያለው የገንዘብ መጠን ዝቅተኛ መሆኑ ይገለጻል። የተጀመሩ የዲጂታል ገንዘብ መላኪያ አማራጮች በአይነት ሲበዙና አቅማቸው ሲጎለብት ለመላኪያ የሚጠየቀው ገንዘብ ይበልጥ የሚቀንስ መሆኑ ተመላክቷል። ቴክኖሎጂ ፊንቴኮችን በሰፊው በማስፋፋት አሁን ባንኮቹ በብዙ አሁን ሲቢ ለምሳሌ የራሳቸው አላቸው ሲቢ ዳይሬክት ሚባል ሌሎችም ባንኮች የራሳቸው አቋቁመዋልና አሜሪካ ነገር ብዙ ኢትዮጵያውያን ዳስፖራ ያሉበት ጋልፍ ካንትሪስ እንደምልስ ምናምን ብራንቾች እየከፈት ወይም ሪፕሬዘንታቲቭ እየሰጠ በቀላሉ ሪሚተንስን 15 20 ቢሊዮን በሚቀጥሉ 3 እና 4 ዓመት ማምጣት እንችላለን። ሙሉ በሙሉ ያልተገታው የህገወጥ አሊያም የጥቁር ገቢያው እንቅስቃሴ የቴክኖሎጂ አቅም በማስፋት እንዲሁም የፋይናንስ ተቋማት ተደራሽነትን በመጨመር የሚገኘውን ገቢ ማሳደግ ይገባል። አሁንም በህገ ወጥ መንገድ የሚመጡ አንድም ባለማወቅ፣ ሌላው ደግሞ የተሻለ ገቢ ያለው መስሏቸው ሌላው ደግሞ አክሰስም ስለሌላቸው በዛ መልክ የሚመጡ አሉ። እሱን አገር ውስጥም ባንኮች፣ ፊንቴኮች የተሻለ እንቅስቃሴ በማድረግ የተሻለም ኢንሴንቲቭ በመስጠት መሳብና መስራት ይኖርባቸዋል። በውጭም ደግሞ ተመሳሳይ ስራዎች ኤምባሲዎችን ይዘን ከብሔራዊ ባንክና ከንግድ ባንኮች ጋር ተባብረን የምንሰራቸው ስራዎች አሉ። የማስተማር የማሳወቅ ምቹ የማድረግ አክሰስ እንዲኖራቸው የማድረግ ስራዎች ማለት ነው። አገር ውስጥ ደግሞ ባንኮች ብዙ ቅርንጫፍ ወደ ገጠር ሁሉ እየከፈቱ ስለሆነ ከአክሰስ ጋር ያለው ችግርም እየተፈታ ስለሚሄድ ይህ ችግር ይቃልላል ብለን እናስባለን። በ2016 ሐምሌ ወር ላይ በተደረገው የማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ በገበያ እንዲወሰን መፈቀዱ ይታወሳል።